ሰላም ሰላም፣ ውድ የኮፊቲዩ ቤተሰቦች እንዴት ናችሁ? ሰላም ነው? አለን አለን አለን። እኔ ሰላም ነኝ፣ እናንተም ሰላም እንደሆናችሁ እምነት አለኝ። እንግዲህ ኮፊቲዩ ዛሬ ቪዲዮን ጀምሬያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ የተለመደ ትብብራችሁን ጠይቃለሁ። ከዛ ውጭ ሰብስክራይብ ያላደረጋችሁ ይህም ቪዲዮ ለመጀመሪያ ጊዜ የምታዩ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ በማድረግም ደግሞ ተጀምሩ ደስ ይለኛል። ከዛ ውጪ በቪዲዮአችን ፍጻሜ አካባቢ ላይ እጅግ ያልጠበቃችሁትን አንድ ቪዲዮ ያሳያችኋለሁ። እስከዛ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም እኔ ምን እንደምል አላቅም። ይህች እህቴ ማቃት እንደ ብዙዎቻችሁ እዚህ ቲክታክ ላይ ነው እና በጣም ቀና ልጅ ናት። ተዋት እዚህ ቲክታክ ላይ በምን ውስጥ እያለፈች እንደሆነ ማወቅ አልችሉም። እና እኔ በጣም ሞቷን ስሰማ ሶሻል ሚዲያ እንደ እናንተ እጅግ በጣም ነው ያዘንኩት። እና እንዲሁ ለካስ ሁላችንም ዛሬ እንደዚህ እንታያለን፣ ነገር ግን ስለመኖራችን እርግጠኛ አይደለም የገብቷል እየተባለ ነው ነውና፣ ልጁ እሱን አድኑ። የሚያዝ ስራው እንግዲህ ያው የህግ ነውና ፍትህ እንጠይቃለን። ቅርበት የነበሩ ጓደኞቿ ቤት እንዳልነበረ ተጣርታ ወታ እንደነበረ ሰምቻለሁ። ባለቤቱን ን ያልወደድኩትም እኔ መጀመሪያ ጊዜ ቪዲዮውን አይታችኋል። እውነት ይሄ ነገር ሀፕና ያደረገ ነገር ነው ወይስ ምንድነው? እውነት አቤላ ማላይ ከሁለት ነጥብ አራት ሚሊዮን በላይ ፎሎወር አለው ቲክቶክ ላይ ሁላችሁም ታውቁታላችሁ። ለሁለት ሆኖ ደግሞ የሚሰሯቸው ቤታቸው በር ላይ ሆኖ የሚሰሯቸው ቪዲዮዎች አሉና እውነት ዛሬ የሚሰማው ዜና ትክክል እውነተኛ ዜና ነው ወይ የሚለውን ነገር መመለስ አስፈላጊ ነው። ስለዚህ እስኪ ይህንን ቪዲዮ እዩና ይህንን ቪዲዮ አይታችሁ ከዛ በኋላ ሀሳባችንን እናንሸራሽራለን። እስኪ ቪዲዮን ተመልከቱና ነው ቤተሰብ። እንግዲህ እዚህ ጋር እንደምታዩት እየተፖሰቱ ያሉ ነገሮች ብዙ ሰው በቃ ውዥንብር ውስጥ ስለገባችሁ እንደዚህ አይነት ነገር እኔ እንደማላረግ ማሳወቅ ስላለብኝ ላሳውቅ ነው የመጣሁት። ልጅቷ አለች የሚባለው ነገር እውነት አይደለም። ትንሽ ተጋጭተው እናቷ ጋር ዞር ብላ ሄዳ ነው አለች። እና ይህን ክፍተት ተጠቅማችሁ እንደዚህ የምታሰራጩ ሰዎች ደግሞ በጣም ባለጌዎች ናችሁ። ነገ ሊገጥሙ ስለሚችሉ ብዙ ነገር ማለት አያስፈልግም። ወልደዋል እና ነገ ሊገናኙ ስለሚችሉ ካልሆነ ርዕስ መውጣት ነው። እና ተከባብረን ብንቀመጥ ይሻላል። ከዚህ በኋላም ብዙ መስራት ትችላላችሁ። ግን እንድታቁ የምፈልገው ነገር እኔ ሴት ልጅ እምንከባከብ እንጂ እምገድን አይነት ወንድ እንዳልሆንኩ ነው። ምክንያቱም እኔ እኮ የሸገር አራዳ ነኝ እና እንደዚህ የሚተላለፈው መልእክት የሐሰተኛ መሆኑን ልነግራችሁ ፈልጋለሁ። እሺ እንግዲህ ያው ቪዲዮን ማሳየት ስላለብኝ ነው። ምክንያቱም በጣም ሰሞኑን ቲክቶክ ላይ በጣም ሲቀባበል ነበር ይሄ ቪዲዮ እና የሱንም ምላሽ እየጠበኩኝ ነበረ። የሱንም ምላሽ አግኝቼ ነው ከዛ በኋላ ቪዲዮውን ወደ እናንተን ለማምጣት የሞከርኩት። ያው ነገሮች ከአንድ ወገን ብቻ መሆን የለባቸውም፣ ከሁለተኛው ወገን መሆን አለበት። ምናልባት እሷ እስካሁን ምንም አይነት ቪዲዮም አልሰራችም። በጋራ ሆናችሁ ከሁለት ነጥብ አራት ሚሊዮን በላይ ፎሎወር ሰብስባችኋል። ይሄ ቀላል የሚባል አይደለም። ጀስቲፊኬሽን በማቅረብ ብቻ ጠላቶችን ማሸነፍ አትችልም። ይህንን የምትሰሩ ሰዎች እውነትም እንዳለው ነው ማለት ምንድን ነው ጥቅሙ አሁን ክፍተታቸውን፣ መለያየታቸውን አስበው ይህንን አይነት ቪዲዮ መስራት ጥቅሙ ምን ላይ እንደሆነ አልገባኝም። እና ምናልባት ስብእና ይበልጣል ብዬ አስባለሁ ከእያንዳንዱ ነገር እና ፕሊዝ እንደዚህ አይነት ነገሮችን ቪዲዮዎችን ባትሰሩልን። ብዙ የሚያሳስቡን የህይወት ህይወት ጉዳዮች እያሉ በእንደዚህ አይነት ጉዳዮች ደግሞ ራሳችንን ማስጠመድ አለብን ራሳችንን ቢዚ ማድረግ አለብን ብዬ አላስብምና በዚህ አይነት ወይ ትሪት ደረግ ብዬ አስባለሁኝ። ሌላው ደግሞ የቤተሰብን ጉዳይ ሚዲያ ላይ ማውጣት በጣም ትልቅ ችግር ነው። የቤተሰብ ጉዳይ ሚዲያ ላይ ማውጣት የለበትም። ስፔሻሊ ደግሞ እነዚህ አይነት ካፕል ቪዲዮዎች ደግሞ የምትሰሩ ሰዎች በቃ እንቅስቃሴያችሁ ከሌሎቹ ሰዎች የበለጠ እይታው ውስጥ ነው እና እይታዎቻችሁ፣ እያንዳንዳችሁ እንቅስቃሴዎቻችሁ በሙሉ የተጠና መሆን አለባቸው። ያለው ለእያንዳንዱ ጩኸቶች በሙሉ አንተ አንድ ቪዲዮ መስራት ብቻ በቂ ሳይሆን፣ ከእሷ ጋር የምትሰሩት አንድ ቪዲዮ ግን ለሁሉም መልስ ይሆናል። አሁን አንተ አስር ቪዲዮ መተኔ እንደዚህ እንደዚህ ብላ ብትል፣ ይሄ የማስረጃ የመሆኑ መጠን ዝቅተኛ ነው። ስለዚህ ከእሷ ጋር አንድ ቪዲዮ አብራችሁ መስራት ብትችሉ፣ ወይም እሷም ደግሞ ባለችበት ቪዲዮ መለቀቅ መልስ ብትሰጥ የብዙ ጠላቶቻችሁን አፍ ማዘጋት ይቻላል ብዬ አስባለሁ እና ያው በአንድ ቪዲዮ ተመልሳችሁ ባያችሁ እኔ ደስ ይለኛለት ለመናገር ሌላው የእናንተ ውሳኔ ነው። ከሲሪየሱ ጉዳይ ወጠን ወደ መደበኛው ቪዲዮችን እንመለሳለን። ያዝያዝያዝ ደንበኛ ተገኘ ይላል ሮያል የዚች ጋር ደገፍ ካርዲሻዥና ጫኛ ወይ ጀሞታ ደርሰኝ አለ። እሺ፣ ግባ። እሺ በምኑ ጋር ነበር? በረሽ አደባባይን ተሻግሮ ያለውን ስጋ ቤት ካወቀው፣ ከሱ ጀርባ ነው። አውቀዋለሁ አውቀዋለሁ። እሺ፣ እና ስራ እንዴት ነው? ጥሩ ነው አለን፣ እግዚአብሔር ይመስገን። ያው ተፍ ተፍ እያለ ነው ህይወታችን ለማስቀጠል። ጥሩ። እኔን ግን አወቀኝ? አስታወስከኝ? አይ፣ አላወቅሁም። አሁን ራይድ አስቁም፣ የገባውት ሰውዬ እኮ ነኝ። ያዝ ያዝ አንዳንድ ሰው የመላጥ መጠኑ ላይ ደርሷል ዝም ብሎ ነው የሚላጠው በዛ ላይ ስራ ከሌለው ምንም አማራጭ የለም ወንድሜ አያገኘ ነው የሚባለው በቃ ስራ ነው የሚያደርገ የደከመውን አገናኘኝ ማለት የቀላል ጸሎት እንዳይመስል ሌላው ደግሞ ቪዲዮ ላይ ተሳፋሪው ወደ ጀሙ እንዲሄድ ለምን ተፈለገ እዚህ ጋር ያለው ጥያቄ መልስ ቢያገኝ ምናልባት የጀሙ ልጆችን ሊያስቆጣ ይችላል እና መልስ ቢያገኝ የጀሙ

በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ያለው ማን ነበር? እንጃ። እንኳንም በኮረላ ሆነ ትልቅ መኪናስ ቢሆን ማለት ከፍ ያለ ዋጋቸው ውድ የሆኑ መኪናዎችስ ቢሆን ኖሮ እቺን ኮረላ እኮ ሰርተህ አንተ መንገድ ላይ ልትገጫት ትችላለህ። ለእሷም

ይመችዎት ማዘር፣ በአካቹ ተባብረን ማዘርን ትልቅ ቦታ እናደርሳቸው። የአንዳንድ ሙዚቀኞች ድምፅ ተቀናብሮ እንኳን እንዲያምር ጸጋዬ እሸቱ ኮንሰርት ላይም አብረው እርስዎም ቢመጡ እንዳያሳብር እንደው ካላስቸገር ነው ለአንዳንድ